በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እመቤታችን የቅድስት ድንግል ማርያም የአስራት ልጆች በያላችሁበት እንደምን አላችሁ? አምላካችን ስም ከአጽናፈ ዓለም እስከ አጽናፈ ዓለም በፈጠረው አንደበት የተመሰገነ ይሁን። ከዚህ በመቀጠል ስለ ነገደ መላእክት እንማማራለን። ከዚህ በፊት ዘጠኙ ነገደ በማለት ዘጠኙንም ነገደ መላእክት በመዘርዘር ተማምረናል። ነገር ግን በተለያዩ መጽሐፍት ወይም ደግሞ በተለያዩ ትምህርቶችም ነገደ መላእክት ዘጠና ዘጠኝ ናቸው ወይም ደግሞ መቶ ናቸው እየተባለም ተምረናል። ስለዚህ ዛሬ የምናየውም ነገደ መላእክት ዘጠኝ ናቸው፣ አስር ናቸው፣ ዘጠና ዘጠኝ ናቸው፣ ወይስ መቶ ናቸው የሚለውን እናያለን ማለት ነው። እንግዲህ በእረሱ እንደምታዩት ነገደ መላእክት ዘጠኝ፣ አስር፣ ዘጠና ዘጠኝ ወይስ መቶ ይላል ማለት ነው። አሁን የዚህን መልስ ነው በዛሬው ትምህርታችን የምንመልሰው ማለት ነው። እንግዲህ ከዚህ በፊት እንደተማማርነው ዘጠኙ ነገደ መላእክት ብለን ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ ሳቆኤል፣ ቅዱስ ሱራፊ፣ ቅዱስ ኪሩብ ብለን ከዛ ደግሞ በስራቸው ያሉትን ደግሞ ከሀይላት ጀምረን እስከ ኪሩቤል ያሉትን ነገዶች ዘርዝረናል። ከቅዱስ ሚካኤል እስከ ቅዱስ ሳቆኤል ሰባት ሊቃነ መላእክት በመባል የሚታወቁት ናቸው። ብዙ ጊዜ የምንማማራቸው ናቸው። አሁን እዚህ ላይ ዘጠኙ ነገደ መላእክት ብለን ዘርዝረናል። ግን እዚህ ዘጠኙ ነገደ መላእክት ካልን ደግሞ በሌላ ቦታ ዘጠና ዘጠኙ ነገደ መላእክት እየተባባልን ነው የተማማር ነው። ለምንድን ነው? ስለዚህ ዘጠና ዘጠኙ ወይም ደግሞ መቶዎች የምንል ወይ ዘጠና ዘጠኝ ወይ መቶ ማንል የሚለውን ኮንሲስተንስ የለውም ወይ የሚለውን ለማየት ነው፣ ኮንሲስተንስ ያለው ያንን በትምህርታችን መጨረሻ ላይ ነው የምናየው። አሁን በቀጥታ የምንሄደው ይህንን መልስ ለመመለስ ነው። ይህን መልስ ከመመለሳችን በፊት ግን ከዚህ በፊት ሰባቱ ሰማያት ብለን ዘርዝረን ተማምረናል። በተለይም ሶስቱ ዓለመ መላእክት የሚባሉት ኢዮር ራማና ኤረር ናቸው። ኢዮር ራማና ኤረር በተለይ እነዙ ነገደ መላእክት የሚኖሩባቸው ከተሞች ናቸው ብለን ተማምረናል። አሁን የምናልፈው ወደ እሱ ይሆናል ማለት ነው መጀመሪያ ኢዮር እንግዲህ በኢዮር በኢዮር ውስጥ አራት ከተሞች አሉ። አንደኛ ከተማ፣ ሁለተኛ ከተማ፣ ሶስተኛ ከተማ፣ አራተኛ ከተማ። እነዚህ ከተማዎች ኢዮር። እንግዲህ ይህንን በዝርዝር ጽፎ የሚገኝ አባት ኤጲፋኒዮስ የሚባል ነው። በተለይም አክሲማሮስ በሚባል መጽሐፍ ይህንን አራት ከተሞች ከተሞቹ እንግዲህ ኢዮርን እንደ አንድ ሰማይ ብናይ ከዛ በነዚህ አራት ከተሞች እንደ ሌየር ናቸው ከላይ ወደ ታች። ስለዚህ አንደኛ የምንለው ቁጥሩ የሚጀምረው ከላይ ነው። ከላይ ወደ ታች ነው የምንቆጥረው። እንደ ፍሎር እንደ አንድ ቢልዲንግ አራት ፍሎሮች ያሉት ብናይ የመጀመሪያውን አራተኛውን ፎቅ ማለት ነው። አራተኛውን አንደኛ ብለን የጠራ ነው። ስለዚህ የመጀመሪያ ከተማ፣ ሁለተኛ ከተማ፣ ሶስተኛ ከተማ፣ አራተኛ ከተማ እያለ ነው የምንቆጥረው ማለት ነው። ስለዚህ ኢዮር አራት ከተሞች አሏት። ከእነዚህ በእነዚህ በአራቱ ከተሞች አንደኛ እስከ አራተኛ ባሉት ከተሞች በእያንዳንዱ ስንት ነገዶች ይኖራሉ የሚለውን እናያለን ማለት ነው። ስለዚህ ነገዶቹ በአንደኛ ከተማ አስር አሉ፣ በሁለተኛ ከተማ አስር አሉ፣ በሶስተኛ ከተማ አስር ነገዶች አሉ፣ በአራተኛ ከተማ አስር ነገዶች አሉ። ስለዚህ ኢዮር አራት ከተማ በእያንዳንዳቸው አስር ነገዶች በአጠቃላይ አርባ ነገዶች አሉ ማለት ነው፣ በአራቱም ከተማ። አሁን ከዚህ በመቀጠል የምናየው በእያንዳንዱ ከተማ ያሉትን ነገዶች ይሆናል ማለት ነው። በመጀመሪያው በአንደኛ ከተማ አጋስት አጋስት አጋስት የሚባሉት አስሩ ነገዶች ያሉት በአንደኛው ከተማ ነው ማለት ነው። በመጀመሪያው ከተማ ስለዚህ ለዛ ነው። በመጀመሪያው ከተማ ለዛ ነው ይሄ ሳጥናኤል የነዚህ የአጋይስት የአጋይስት የሚሉት ነገዶች አለቃቸው ሳጥናኤል ነው። ሳጥናኤል ማለት ደግሞ ምን ማለት ነው ሲባል ቅሩበ እግዚአብሔር ለእግዚአብሔር የቀረበ ምስጋናን የሚያቀርብ ተብሎ ነው የሚተረጎም። ቅሩበ እግዚአብሔር አንድም ከቦታው ከነዚህ ከሦስቱ ነገ ከአራቱ ከተሞች የመጀመሪያው ከተማ ማለት ታፕ ላይ መጀመሪያ ደረጃ ላይ ያለ ነው። ስለዚህ ከላይ ወደ ታች ስለሆነ የሱ ወደ ላይ በጣም ከፍተኛ ቦታ ላይ ነበር የነበረ ሳጥናይል ማለት ነው። ስለዚህ የመጀመሪያ በአንደኛው ከተማ ያሉት አስሩ ነገድ መላእክት አለቃቸው ሳጥናይል ነው። ሁለት በሁለተኛው ከተማ ደግሞ በሁለተኛው ከተማ ያሉት ደግሞ ነገዶቹ ኪሩቤል ናቸው። ኪሩቤል የኪሩቤል ደግሞ የነገዶቹ ደግሞ አለቃ ኪሩብ ይባላል። ከዚህ በፊትም ተማምረነዋል። ኪሩቤል ነገዶች ናቸው ብዙ ናቸው። ኪሩብ ግን አንድ እንደሆነ አለቃ እንደሆነ ተማምረናል። በሶስተኛው ከተማ ደግሞ ሱራፌል ናቸው። የሱራፌል ደግሞ ነገዶቹ ሱራፌል ናቸው። የሱራፌል አለቃ ደግሞ ሱራፌ ይባላል ማለት ነው። በአራተኛው ከተማ ሃይላት ወይም ደግሞ በነዛ የሃይላት ደግሞ አለቃ ቅዱስ ሚካኤል ነው። ስለዚህ እዚህ ላይ እንደምናየው ሰማራይዝድ ስናደርገው በኢዮር አራት ከተሞች አሉ። አንደኛ ከተማ፣ ሁለተኛ ከተማ፣ ሶስተኛ ከተማ፣ አራተኛ ከተማ ብለህ በአራት ከተሞች በእያንዳንዶቹ ከተሞች ደግሞ አስር አስር ነገዶች አሉ። በእነዛ ነገዶች ደግሞ አለቆቹ የመጀመሪያው ሳጥናኤል ሁለተኛ ኪሩብ ከዛ ሱራፊ ከዛ ቅዱስ ሚካኤል በአራቱም ከተሞች ስለዚህ ስንት አለቃ አለ ማለት ነው በኢዮር አስር ነገዶች አራት ከተሞች አሉ በእያንዳንዳቸው አስር አሉ ከዛ ደግሞ አለቆቹ ደግሞ አራት አለቆች አሉ ማለት ነው ሳጥናኤል ኪሩብ ሱራፊ እና ቅዱስ ሚካኤል ማለት ነው ስለዚህ አጠቃላይ ነገዶቹ አርባ ናቸው። ምክንያቱም አስር አስር በከተማ ሲባዛ አራት አርባ አለቆች ደግሞ አራት አሉ። የነገድ አለቆች ማለት ነው። የነገድ አለቆች አለ ሳጥናኤል ኪሩ ሱራፊ እና ቅዱስ ሚካኤል ሁነው አራት አለቆች አሉ ማለት ነው። ከዚህ በመቀጠል ደግሞ በራማ ያሉትን እናያለን ማለት ነው። በራማ ላይ ያሉት በተመሳሳይ ሁኔታ አሁንም ራማ በተለያዩ ከተሞች የተከፈለ ነው። ራማ ደግሞ ሶስት ከተሞች ነው ያሉት። የመጀመሪያው አንደኛው ከተማ አሁንም አቆጣጠሩ ከዚህ በፊት እንደተናገርኩት አቆጣጠሩ ካላይ ወደ ታች ነው። የመጀመሪያው ከተማ ላይኛው ነው ያለ፣ ሁለተኛው ከተማ ታች፣ ሶስተኛ ከተማ ደግሞ መጨረሻ ላይ እንደ ቤዝመንት ያለ ማለት ነው። ለእኛ አረዳድ ነው። ስለዚህ በአንደኛ ከተማ አሁን በተመሳሳይ ሁኔታ ራማ ሶስት ከተሞች አሉ። በእያንዳንዱ ከተሞች በእያንዳንዱ ከተሞች ደግሞ ነገዶቹ አስር አስር ናቸው ማለት ነው። በአንደኛው ከተማ አስር አሉ። በሁለተኛው ከተማ አስር አሉ። በሶስተኛው ከተማ አስር አሉ። ከዛ በአንደኛው ከተማ ያሉት አርባብ ይባላሉ። አርባ አርባብ ደግሞ የቅዱስ ገብርኤል ናቸው ማለት ነው። አለቃቸው ቅዱስ ገብርኤል ነው። በሁለተኛው ከተማ መናብርት ናቸው። የመናብርት አለቃቸው ደግሞ ቅዱስ ሩፋኤል ነው። በሶስተኛው ስልጣናት ይባላሉ። ከዛ የስልጣናት ደግሞ ቅዱስ ሱሪያ ይሄ ኤጲፋኒዎስ በጻፉ መጽሐፉ ነው። ስለዚህ በአጠቃላይ በራማ ሶስት ከተሞች አሉ። አስር ነገዶች አሉ። በእያንዳንዱ ከተማ አስር ነገዶች አሉ። ሶስት ደግሞ አለቆች አሉ፦ ቅዱስ ገብርኤል፣ ቅዱስ ሩፋኤል እና ቅዱስ ሱሪያ። ስለዚህ አጠቃላይ ነገዶቹ ሰላሳ ናቸው። አለቆቹ ደግሞ ሶስት ናቸው። አሁን በኢዮርና በራማ ያሉትን ሰማርያ ዝድ እናደርጋቸው። ይሄ የእውቀት ትምህርት ነው። የመጀመሪያው በኢዮር አራት ከተሞች አራት ከተሞች አሉ። በእያንዳንዱ ከተማ አስር ነገዶች አሉ። ስለዚህ በአራቱም ከተሞች አንዳንድ የነገድ አለቆች አሉ። ስለዚህ አራት አለቆች እንዲሁም አርባ ነገዶች አሉ። በራማ ደግሞ ሶስት ከተሞች ነው ያሉ በእያንዳንዳቸው አስር ነገዶች አሉ። ስለዚህ በሶስቱ የሶስቱም ከተሞች አለቆች ደግሞ ሶስት የመላእክት አለቆች አሉ ማለት ነው። በአጠቃላይ በኢዮርና በራማ ከዚህ አሁን ባየነው መሰረት ማለት ነው በኢዮርና በራማ ሰባ ነገዶች እና ሰባት አለቆች የነገድ አለቆች አሉ ማለት ነው። ከዚህ በመቀጠል ሶስተኛውን እናያለን ማለት ነው። ሶስተኛው ኤረር ነው። አሁንም እንደ ራማ በተመሳሳይ ሁኔታ በኤረር ሶስት ከተሞች አሉ። አንደኛ ከተማ፣ ሁለተኛ ከተማ፣ ሶስተኛ ከተማ፣ ከላይ ወደታች ማለት ነው። ከዛ በእያንዳንዳቸው አስር ነገዶች አሉ ማለት ነው። በአንደኛው ከተማ አስር በሁለተኛው ከተማ አስር በሦስተኛው ከተማ አስር። ከዛ በመጀመሪያው በአንደኛው ከተማ ያሉት ነገዶች መኳንንት ይባላሉ መኳንንት ይባላሉ። የእነሱ አለቃ ደግሞ ቅዱስ ሰዳክያል ይባላል። እዚህ ላይ መኳንንት የሚለውን ው እንግዲህ በመጽሐፉ በጣም ዝርዝር ባለ ሁኔታ ነው የሚያቀርባቸው። የእያንዳንዳቸው ነገዶች ምን እንደሚያደርጉ፣ ምን እንደሚሰሩ ይዘረዝራል። እሱም በሌላ በሚቀጥለው ቪዲዮ እናያለን ማለት ነው እንደው ለትንሽ ያህል እነዚህ መኳንንት የሚሉን ምን ይላቸዋል የሥላሴ ቀስተኞች ናቸው ተራራ የሚንል ድንጋይ የሚሰነጥቅ የእሳት ፍላጻ የእሳት ቀስት ይዘው ሰውን ሁሉ ከመከራ ሥጋ ከመከራ ነፍስ የሚጠብቁ ናቸው ኋላም በትንሳኤ ዘጉባኤ የሰው ሁሉ አጥንት ሰብስበው ለትንሳኤ የሚያበቁ መላእክት እነዚህ ናቸው ይላል እነዚህን መኳንንትን ማለት ነው ኤጲፋንዮስ ከዛ በሁለተኛው ከተማ ላይ ያሉት ደግሞ ሊቃናት ይባላሉ ቅዱስ ሰላት ያል እነዚህ የሊቃናት ደግሞ በሁለተኛው ከተማ ያሉት አለቃቸው ቅዱስ ሰላት ያል ነው ይላል በሶስተኛው ከተማ ደግሞ መላእክት ናቸው የነሱ ደግሞ ቅዱስ አናንያ ነው ስለዚህ በአጠቃላይ በኤረርም አጠቃላይ ስንት ነገዶች አሉ ሰላሳ ምክንያቱም በአንደኛው ከተማ አስር በሁለተኛው ከተማ አስር በሶስተኛው ከተማ አስር ሰላሳ ነገዶች የመላእክት ነገዶች አሉ። ሶስት ደግሞ አለቆቹ ቅዱስ ሰዳቅያል፣ ቅዱስ ሰላት ያል እና ቅዱስ አናንያል። እነዚህ ደግሞ ሶስቱ አለቆች ናቸው። እሺ አሁን ሶስቱንም አለመ መላእክት ጨረስን ማለት ነው። ኢዮር፣ ራማ፣ ኤረት በኢዮር አርባ ነገደ መላእክት አራት አለቆች በራማ ሶስት ሶስት የነገድ አለቆች እና ሰላሳ ነገዶች እንደዚሁም ደግሞ በኤረር ሰላሳ ነገዶችና ሶስት አለቆች። በአጠቃላይ ስንት ማለት ነው? መቶ ነገዶች እና አስር አለቆች ማለት ነው። በኢዮር አርባ በራማ ሰላሳ ሰባ በኤረር ሰላሳ መቶ ነገዶች። እንደዚሁም ካአለቆች በአለቆች ስንቆጥር ደግሞ የነገድ አለቆቹ በኢዮር አራት በራማ ሶስት እንዲሁም ደግሞ በኤረር ሶስት በአጠቃላይ አስር። ስለዚህ አስር የነገድ አለቆችና እንደዚሁም ደግሞ አንድ መቶ ነገደ መላእክት አሉ ማለት ታዲያ መቶ ነገደ መላእክት መቶ ከሆኑ አለቆቹ ደግሞ አስር ከሆኑ ለምንድን ነው ዘጠኙ ነገደ መላእክት የምንለው ወይም ደግሞ ዘጠና ዘጠኙ ነገደ መላእክት የምንለው የሚለውን በሚቀጥለው እንመልሳለን፣ በሚቀጥለው ስላይ እንመልሳለን ማለት ነው። እሺ፣ ስለዚህ ይሄ የመጀመሪያው የመጀመሪያው ስናይ ቅዱስ ሚካኤል ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ ሳቆኤል፣ ቅዱስ ሱራፊ፣ ቅዱስ ኪሩብ እና ቅዱስ አፍኒ፣ እንግዲህ እንዳገላለጹ እና እንዳጻጻፈ ነው። ስለዚህ እዚህ ላይ የተዘረዘሩት አስር አስር ሊቃነ መላእክት ናቸው። እንደምታዩት ቅዱስ አፍኒን ብዬ በቀይ አድርጌያለሁ። ምክንያቱም አንዳንዶቹ ሲጽፉ ቅዱስ አፍኒንን አስረኛ ይጽፋሉ ወይም ደግሞ ዘጠኙን ብቻ ይዘረዝራሉ። ወይም ቅዱስ ሳቆኤል ከሚለው ላይ ቅዱስ አፍኒንን ያደርጉና ዘጠኝ ብቻ ይዘረዝራሉ። የመጀመሪያው እንደ የመጀመሪያው ክፍል አንድ ብለን በክፍል ብንመድበው ክፍል አንድ አስር የመላእክት አለቆች አሉ። እንግዲህ እንዳየነው እዚህ በፊት እያንዳንዳቸው አለቆች አስር ነገዶች አሏቸው። እያንዳንዱ ነገር አስር አለው። አስር አለቆች እያንዳንዱ አስር ነገድ አስር ሲባዛ በአስር፣ አጠቃላይ አንድ መቶ ነገደ መላእክት ማለት ነው። ሁለተኛው ደግሞ በሁለተኛው ስናይ የሚጀምረው ሳጥናኤል ነው። ኪሩብ፣ ሱራፊ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ሱርያል፣ ቅዱስ ሰዳክያል፣ ቅዱስ ሰላተያል እና ቅዱስ አናንያል። አሁንም እዚህ ላይ ስንት አሉ? አስር አሉ። አስር የነገድ አለቆች ተዘርዝረዋል። ስለዚህ በእያንዳንዶቹ ደግሞ አስር ነገዶች አሏቸው፣ መቶ አሏቸው። ስለዚህ መቶ የሚሆኑት በእንዲህ አይነት ስንዘረዝራቸው ነው። በሶስተኛ ደረጃ በሶስተኛ ደረጃ ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል ቅዱስ ራኤል ቅዱስ ራጉኤል ቅዱስ ፋኑኤል ቅዱስ ሳቆኤል ወይም ቅዱስ አፍኒ ቅዱስ ሱራፊና ቅዱስ ኪሩ ስለዚህ እዚህ ላይ ስንት አሉ? ዘጠኝ አሉ። ለምን ሳጥናኤል ወድቋል። ሳጥናኤልን ስናወጣ ዘጠኝ አሉ ነገዶቹ ሳ ዘጠና ዘጠኝ የሚሆኑት እንዴት ነው የምንለውን ነገዶቹ ምክንያቱም ሳጥናኤል ከመቶዎቹ አንዱ በጥቁር ነው። ግል ላይ ላይ እንዳያችሁት ተሰርዟል፣ ወድቋል። ስለዚህ ከመቶ ነገዶች ውስጥ አንዱ ሳጥናኤል ሲወጣ ዘጠና ዘጠኝ ይቀራሉ ማለት ነው። ዘጠና ዘጠኝ ይቀራሉ። ታዲያ ዘጠኙ ነገደ መላእክት የምንላቸውስ ካለ ደግሞ ዘጠኙ በተለይ ደግሞ ቀለሚንጦስ የሚባለው አባት የቅዱስ ጴጥሮስ ደቀ መዝሙር ተማሪ የነበረው ቀለሚንጦስ በጻፈው መጽሐፉ፣ መጽሐፈ ቀለሚንጦስ፣ እነዚህን የነገድ አለቆች ነገዶች፣ የነገዶችን አለቆች ራሱ በነገድ ስም ይጠራቸዋል። ዘጠኙ ነገደ መላእክት ይላቸዋል። ስለዚህ ዘጠኙ ነገደ መላእክት ምን የሚባሉት ሳጥናኤልን አውጥተን ዘጠኙን ብቻ የነገድ አለቆችን ዘጠኙን ብቻ የነገድ አለቆችን ወስደን በነገድ ዘጠኝ ናቸው ማለት ነው። ስለዚህ አሁን ዘጠኝም ቢባል መቶም ቢባል አስርም ቢባል፣ ዘጠና ዘጠኝ የሚባል ችግር የለውም፣ እንዳገላለጹ ነው። ምክንያቱም በአስሩ ከሆነ አስሩንም የነገድ አለቆች እዚህ ላይ ሳጥናኤልን የመጀመሪያው ሳጥናኤልን ሳንጨምር ነው። ሁለተኛው ሳጥናኤልን ጨምረን ነው። ሶስተኛው ሳጥናኤልን አስወጥተን ነው። ስለዚህ በተለያዩ መንገድ እንዳገላለጹና እንዳጻጻፉ ነው እንጂ ዋናው እኛ መያዝ የለብን ማወቅ ያለብን ሶስቱም ኢዮር፣ ራማ፣ ኤረር በተለያዩ ከተሞች የተከፋፈሉ መሆኑን ኢዮር በአራት ራማ በሶስት ኤረር በሶስት በእያንዳንዱ ከተማ ደግሞ አስር አስር ነገዶች እንዳሉ፣ ይህን ካወቅን ስለዚህ ሰባት ሊቃነ መላእክት ቢዘረዘሩ ስለዚህ ሰባት ሊቃነ መላእክት በእያንዳንዳቸው አስር አስር ነገድ ስላላቸው ሰባ ነገዶች ናቸው ማለት ነው። አስር ሊቃነ መላእክት ከጠቀስነ ደግሞ አስር ሲባዛ በአስር መቶ ይሆናሉ ማለት ነው። ሳጥናኤልን ደግሞ ከነገዶች ውስጥ እሱም ብቻ ነጥለን ስናወጣ ዘጠና ዘጠኝ ይሆናሉ ማለት ነው። እንግዲህ ይህ ትምህርት ቀላል ትምህርት አይደለም። ምክንያቱም ይህንን እንደው ለእኛ ለማወቅ ያህል አባቶች በጻፉት ተረድተን ለማወቅ ነው እንጂ የሳጥናኤል ግሩፕም ሳጥናኤል በሚክድበት ጊዜ ወደ ተለያየ ክፍል ተከፍሏል። አዎ ፈጥሮናል ብለው የተከተሏሉ፣ ፈጥሮን ሆን አልፈጠረን ይሁን ብለውን ደግሞ በመሃል ፈዘው የቀሯሉ አልፈጠረንም ብለው ብቻ እሱን የተከራከሩት አሉ። ስለዚህ በአጠቃላይ ቅዱሳን መላእክት ቁጥራቸውን ማንም ማወቅ አይችልም። ነገር ግን አባቶች እና መጻሕፍት እንደው በነገሩን በነገድ ከፍሎ በእያንዳንዱ ነገድ ያለውን ለመማማር ያህል ነው እንጂ ይሄ ሳብጀክቱ ከባድ ነው። ምክንያቱም ለመጀመሪያ ቱ ቢጊን ዊዝ እነዚህን የቅዱሳን መላእክት ቁጥራቸውን ማወቅ አንችልም ከእግዚአብሔር አምላክ በቀር የሚያውቃቸው የለም ማለት ነው። ስልቅ እንግዲህ የዛሬው ትምህርታችን ነገደ መላእክት ዘጠና ዘጠኝ ናቸው ሳጥናኤልን ስናስወጣ፣ መቶ ናቸው ሳጥናኤልን ስንቆጥር። መቶ ናቸው አስሩን የነገድ አለቆች ስንዘረዝር እኛ እንግዲህ ከዚህ ላይ ሞር ደግሞ በጥልቀት ደግሞ ይህንን ለማወቅ ለመረዳት የሚፈልግ ሰው ኤጲፋኒዩስ በጻፈው አክሲማሮስ የተባለውን ማንበብ። ሁለተኛ ቀለሚንጦስ መጽሐፈ ቀለሚንጦስ ማለት ነው። ሶስተኛ ደግሞ አንድምታ የህዝቅኤል ትንቢት የህዝቅኤል አንድምታው በተለይም ምዕራፍ አንድ እና ምዕራፍ አስር ያለው በደንብ አድርጎ በዝርዝር ያስረዳል ማለት ነው። ሞር በደንብ ጠለቅ አድርጎ ለማንበብ ለመረዳት የሚፈልግ እነዚህን ሶስቱን ማንበብ ይችላል ማለት ነው። ለዛሬው እዚህ ላይ